ቢዚ ባውንደሪ የሚባል ነገር አይሰራም። አይሰራም። ባውንደሪ ጠብቀሽ ጓደኝነት የለም። ይህ ውሸት ነው። ባውንደሪሽን ከነካሽ ይሄ ደግሞ ያንዳንድ ሞቲቬት የሚያደርጉ ኖ ኖ ኖ ኖ፣ ዎርክ አይሰራም። ይሄ ውሸት ነው፣ ውሸት ነው። የሚሰራው ምንደሆን ተቀለሽ፣ ራስሽ ለራስሽ ባውንደሪ ስጪው፣ ለራስሽ ከእሷ ጋር ይሄ ህግ ምናምን ምናምን። ይሄ እሱ ሌላ ነገር፣ ሌላ ነገር ነው ሌላ ነገር ባውንደሪ ማለት አንችልም። የራስሽን ባውንደሪ ሳትጠቢ ከሰው ጋር የሆነ መስብር እንትን አድርገሽ በቃ እንደዚህ አንነካካም። እንደዚህ ናቹራል ተፈጥሮ እኮ ነው። ተፈጥሮ ነው። አንቺ የራስሽ ባውንደሪ ስጩ። ባውንደሪ ሰው እኮ ናት።

ተፈጥሮ ጫካ ጋር እነዚህ ፓርክ አኒያም ጀርመን በጣም ወደ በዘ እንዲደሪ ከድሮ እንትና እንጦጦ ነው ማለት እንጦጦ ነው ነሳና አምስት ስድስት ቀን ሰባት ስምንት ቀን ሰው ጸበል ሊጠመቅ ምናምን ምናምን ሲል እኔ ከልጅ ጋራ ከልጆች ጋራ ይዤ የሆነች ጎጆ ምናምን ይሄ የማደርገው ነው። ኢትዮጵያ ያለው ነው ህጻናት ይዤ ወይ ቁልቢ ገብርኤል በጣም ወደ ለእምነቱ ለምናምን አምናለሁ ይሄ አሁን ነጮች ቴራፒ ሚሉት ምናምን ነገር እኔ ከድሮ ማደርገዋል። ደስ ይለኛ። በቃ የሆነ በቃ ናቹራል ሄዳችሁ ቁጭ ብላችሁ እያደነቃችሁት በቃ ይህ ሰማይ ሰማይ እያ በተለይ ሰማይ ሰማይ እያያችሁ ደግሞ ማውራት ልመዱ። ዩ ጎይ በቃ ይኸውልሽ፣ ማቋረጫ የሌለው ተፈጥሮን አድንቀ እያየሽ የሆነ ሌላ ህይወት ውስጥ ነሽ ያለሽው፣ ሌላ ህይወት ውስጥ ጫካ ውስጥ ደን ውስጥ ጸጥታ ያለበት ከናራል ነገር ጋር የምታወሩበት ራሳችሁ የምታደኑ ትዛዝ ራሳችሁ የምታደኑ ሰው ጋር ሀኪም ጋር ያ ሰው ለምን አላዳነኝም እንዳትል። ለምስላ ሰው አላዳነኝም ካላችሁ ራሳችሁ ምክንያቱም እሱ በሽታ አለበት እንድናተኩ እሱ ሁሉ ፍጥር አደረ ለዚህ ነው ያንን ሰው መቀየምም አደለም። በስት ዋል በጣም ጥሩ ነገር ፊልም ማየት የሆነ ደስ የሚላችሁ በቃ ከራሳችሁ ጋር ሆቢያችሁን እራሳችሁን ፈልጉ። ምንድነው ያሁን ፊልም በጣም ወዳል እንጂ አለበት ምናምን ደስ ይላል። ሰላሳ ደቂቃ አርባ ደቂቃ በእግሬ ሜዳ ንፁህ አየር መቀበል አለበት። ሰው ለምን ችግሬን አላዳመጠን ብሎ ራሱ መቀየም ራሱ ሞኝ ማዳመጥ ያልቻልሽውን ችግር ለምን አንቺ ጋር ያለው ችግር እኮ ሌላ ሰው ጋር ደግሞ እዚህ ጋር ሆዳም ጓደኛ እንዳለ የራሱን ችግር አውርቶ መሄድ እንዳለና ማዳመጥ የማይችል የራሱ ፉል የሆነበት እዚህ ድረስ የሞላበት የራሱ ራሱ ማራገፊያ አጥቶ ጭነት ጅቡቲ ላይ እንደቆመ መኪና ጭነታችንን የት እናራግፍ? የኢትዮጵያ መንግስት አልቀበለን አለ፣ ዋጋ አስወደደብን፣ ሽፍታ አላሳልፍ አለን። እዚህ ጋር የሞላበት በተለይ ኢትዮጵያ መቶ ሃያ ሚሊዮኑ በሙሉ እዚህ ጋ ደርሶበታል። ህፃኑ ገና ተወልዶ በሶስት ወር ወተት በመንፈስ ይሄዳል። የእናቱ ጭንቀት በጡት ይሄዳል። ስለዚህ ለምን ጭንቀት ሆን አልተቀበለም? ለምን ችግሬን አላዳመጠት? የራሱስ ችግር ሀብታሙን ችግር አለበት፣ ድሃውም ችግር አለበት። ሁሉም የራሱ ችግር አለበት። ችግር የሌለበት ማንም ሰው የለም። ለችግር መፍትሄ ራሱ ራስራስራስራስራስ ራስ ስጠው ለራስ ተስበስ እረፍት ሰው ምን ይለኛል? ማሽቀንጠር ያለብህን ወስደህ በእግርህ ታሽቀነጥረዋለህ። ማስገባት ያለብህን ታስገባለህ? ለምን ያልኖረኝም ብለህ ለምን እናጣው ብለህ አትወርድ። ምን አለኝ የተረጋጋ መንፈስ። ከመቶ ፐርሰንት አስር ፐርሰንቱ ላይ ደርሻለሁ። ሌላው አልወደቅሁም፣ አልተንከባለልኩም፣ እስር ቤት አልገባሁም። የሆነች እንትን ውስጥ ስር ቁጭ አላልኩኝም። ስለዚህ በብዙ ነገር እንማራለን። ይሄ ነው ሳይንቲስት ጂ እሳኮ ምትሄድበት የላትም። አንድ ጓደኛ የለም። እኔ አልፈልግም። ቢግ ሪስፔክት እያላችሁ ኮፒ ሊንክ እያረጋችሁ መውጣት፣ ኮፒ ሊንክ እያረጋችሁ ጂጂ ቤተ አሜሪካን ትውሰደ ይህ የራሱ ጫና መፍጠር እኮ ነው። ለምን ብላ ለምን እራስሽ አትሄጂም? ግዴታ አለባት ጓደኛሽ ስለሆነች? እሱ አትናገርም። እግዚአብሔር ፍለራ ለምን ጭቅር ትፈጥሪባታለሽ? እማትችል ከሆነስ ጓደኛነቱን ይቀር። ብድር መጠየቅ እኮ ይሄ እኮ ሳታስቢው ጣዶ አብድርኝ ነው። ከዛ የሚትና እንዴት አድርጊ

ነገር አይችልም፣ ጨርሻለሁ እኔ ኃላፊነት የነበረብኝ ለልጆችና ለቤተሰቦቼ ነው። እሱንም ጨረስኩ። በመጣትም እኮ ልትክደኝ አንቺ ደግሞ የምታመጫት ምን አብራሽ እንድታረጅ ፈልገሽ ነው? እንግዲህ አንቺ ምንካደሽ ልትክደኝ ምንድታዲ ምንታርገሽ ትመጣለች። ራሷን ይኸው ትኖራለች። ምን ፈለግሽ አንችራት? አያችሁ? ይሄ ነው እንግዲህ ሁለቱ ልጆች ጋር ያለ ጓደኝነት ብታመጣኝ አሁን ልትክደኝ ከዛስ ምን መሆን አለባት ለአንቺ ልብስ ማጠብ እንጀራ መጋገር አየሽ ዳትስ ዘ ፕሮብሌም ወለታ ነው አንቺን ደግሞ ምናልባት ለአንድ ጊዜ እንደ ዶክተር አብይ እንትን ላይ ትልክሻለሽ ጠረፍ ላይ ልትልክሽ ትንችላለች ይችላል ትስበሽ ኮ ነው ደግሞ ጊዜ ጠብቀሽ እንደዚህ አይነት ውል አያስፈልግም እንደዚህ አይነት ውል አያስፈልግም የምትችይ ከሆነ ቀላል ከሆነ የምትሄድበትን መንገድ የሚመቻች ከሆነ እና እንትን ካለ ትፈልጊላታለሽ። ቀላል እኮ። ተጨናንቀሽ ግን ይህንን አድርግ ችግር ላይ ካለች ምናምን ነገር የማይመቻት ከሆነ አድቫንቴጁ ካለ ወደ አሜሪካ የምትሄድበት ይፈልጋል። ግን ያለችበት ቦታ ላይ ጥሩ ከሆነና ካልተቸገረች